ምንጭ ደግሞ ይህን የመሰለ ልጅ አግኝቻለሁ። ያው ብዙ ልፋቶች ድካሞች ቢኖሩትም እነዛን ልፋትና ድካም ውስጥ ተቋቁሜ ስድስት ወር ሙሉ፣ ስድስት ወር ነው፣ አራት ወር ሙሉ ለፍቼ መጨረሻም ተሳካልኝ ማለት ነው። ምን ነው ምንም አለፈው። እኔ ልድከምልህ አረሽ

እኛ ከመውደድ ውጭ ጥላቻ የለብንም፣ ክብር እንጂ ፍራቻ እናውቅም። ምክንያቱም የጃግኖች ዘርነና የነወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻሀቢቢ መጥተናል። እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም፣ ክብር እንጂ ፍራቻ እናውቅም። ምክንያቱም የጃግኖች ዘርነና የነወርቅቱ ልጆች ነን። የወርደ ሰው አናታችን ላይ ሻሀቢቢ መትናል። እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም ክብር እንጂ ፍራቻ እናውቅ ምክንያቱም የጀግኖች ዘርንና የነወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻሀቢቢ መትናል ኛ እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም ክብር እንጂ ፍራቻ እናውቅ ምክንያቱም የጀግኖች ዘርንና የነወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻሀቢቢ መተናል። እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም፣ ክብር እንጂ ፍራቻ አናውቅም። ምክንያቱም የጃግኖች ዘርነና የንወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻሀቢቢ መተናል። እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም፣ ክብር እንጂ ዘርነና የነ ወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻህ ሀቢቢ መተናል። እኛ የወሎ ልጆች ነን። እስቲ ምንገሩ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም። ክብር እንጂ ፍራቻ እናውቅ። ምክንያቱም የጃግኖች ዘርነና የነ ወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻህ ሀቢቢ መተናል። እኛ የወሎ ልጆች ነን። እስቲ ምንገሩ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም። ክብር እንጂ ፍራቻ ዘርነና ነና የነ ወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻህ ሀቢቢ መተናል። እኛ የወሎ ልጆች ነን። እስቲ ምንገሩ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም ክብር እንጂ ፍራቻ ነው። ምክንያቱም የጃብሎች ዘር ነና የነ ወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻህ ሀቢቢ መተናል። እኛ የወሎ ልጆች ነን። እስቲ ምንገሩ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም ክብር እንጂ ፍራቻ ነው። ምክንያቱም የጃ ዘር ነና የነ ወርቀቱ ልጆች ነን። የወደደን ሰው አናታችን ላይ ሻቢቢ መተናል። እኛ የወሎ ልጆች ነን። እስቲ ምንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም። ክብር እንጂ ፍራቻ እናውቅ። ምክንያቱም የጃግኖች ዘር ነና የነ ወርቀቱ ልጆች ነን። የወደደን ሰው አናታችን ላይ ሻቢቢ መተናል። እኛ የወሎ ልጆች ነን። እስቲ ምንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም። ክብር እንጂ ፍራቻ እናውቅ። ምክንያቱም የጃግኖች ዘር ነና የሚያመለክቱ ልጆች ነን። የወደደን ሰው አናታችን ላይ ሻፍ ሀቢቢ መተናል። እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም፣ ክብር እንጂ ፍራቻ እናውቅም። ምክንያቱም የጀግኖች ዘር እና የንወርቅቱ ልጆች ነን። የወርደደንሰው የወደደን ሰው አናታችን ላይ ሻፍ ሀቢቢ መተናል። እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት እኛ ከመውደድ ውጭ ጥላቻ የለብንም፣ ክብር እንጂ ፍራቻ እናውቁ ምክንያቱም የጃግሎች ዘርነና የነ ወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻ ሀቢቢ መጥናል። እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት። እኛ ከመውደድ ውጭ ጥላቻ የለብንም፣ ክብር እንጂ ፍራቻ እናውቁ ምክንያቱም የጃግሎች ዘርነና የነ ወርቅቱ ልጆች ነን። የወደደን ሰው አናታችን ላይ ሻ ሀቢቢ መጥናል። እኛ የወሎ ልጆች ነን። እስቲ ሚንገዱ ልቀቁት እኛ ከመውደድ ውጭ ጥላቻ የለብንም ክብር እንጂ ፍራቻ እናውቅም ምክንያቱም የጀግኖች ዘርነና የነወርቅቱ ልጆች ነን።